የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎቹም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በድንጋይም ተወገሩ፣ በድንጋይም ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍም ተገድለው ሞቱ። ሁሉንም እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ፣ ዓለም አልተገባቸውምና። ሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን 11 ከቁጥር 35 ጀምሮ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አምዕሥራ ወሐሙሱ ለሕዳር በዛቲ ዕለት ኮነ ሰማይተ ፊሊፕ ፓዶር ዘበትርጓሜሁ መርቆሬዎስ መፍቀሪ አብ ወካልእ ትርጓሜ ገብረ ኢየሱስ ክርስቶስ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሕዳር 25 በዚሽ ቀን የስሙ ትርጓሜ መርቆሬዎስ የሆነ ትርጓሜ አዶር በሰማዕትነት አረፈ። መርቆሬዎስም ማለት የአብ ወዳጅ ማለት ነው። በሁለተኛ ትርጓሜ የኢየሱስ ክርስቶስ አገልጋይ ማለት ነው። ይህም ቅዱስ አስሊጥ በምትባል አገር ነው። እርሷም የአባቱና የአያቱ አገር ናት። እርሱ ግን ተወልዶ ያደገ በሮሜ ከተማ ነው። የአባቱና የአያቱ ሥራቸው አውሬ ማደን ነበረ። በአንዲት ዕለትም እንደ ልማዳቸው ለማደን ወጡ። ከገጸ ከለባትም ወገን ሁለት ወንዶች ተገናኟቸውና የቅዱስ መርቆሬዎስን አያት በሉት። እተኛም አባቱን ሊበሉት ፈለጉ ከእግዚአብሔርም የታዘዘ መልአክ ከለከላቸው። ከእርሱ የሚወጣ መልካም ፍሬ ስላለ አትንኩት አላቸው። ከዚህም በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበባቸው። በተቸገሩ ጊዜም ወደ ቅዱስ መርቆሬዎስ አባት ወጥተው ሰገዱለት። በዚያንም ጊዜ እግዚአብሔር እጥረታቸውን ወደ ገራምነት ለወጠና እንደ በጎች የዋህዎች ሆኑ፣ አብረውትም ወደ መንደሩ ገቡ። ከዚህም በኋላ ቅዱስ መርቆሬዎስ በተወለደ ጊዜ ስሙን ፒሊፓዶር ብለው ጠሩት። የውሻ መልክ ያላቸውም በእነርሱ ዘንድ ብዙ ዘመናትን የሚኖሩ ሆኑ። ከዚህም በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስ ወላጆች አስቀድሞ አረማውያን ነበሩና የክርስትና ጥምቀትንም ጸጋ በተቀበሉ ጊዜ የቅዱስ መርቆሬዎስን አባት ኖህ ብለው ሰየሙት፣ እናቱንም ታቦት አሏት፣ ፊሊፓዶርንም መርቆሬዎስ ብለው ሰየሙት። የውሻ መልክ ያላቸው ግን የእግዚአብሔር መልአክ በተገለጸላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሡም የኖህንና የውሻ መልክ ያላቸውን ዜና በሰማ ጊዜ ወደ እርሱ አስቀረባቸው። በዚያኑ ጊዜ እግዚአብሔር በንጉሱ ፊት የቀድሞ ፍጥረታቸውን መልሶላቸው ንጉሱ ያቀረባቸውን ሁሉንም አራዊት አጠፏቸው። ንጉሱም ይህን ባየ ጊዜ እጅግ ፈራ። የአራዊቱንም ተፈጥሯቸውን ያረቅ ዘንድ ወደ እግዚአብሔር እንዲማልድ የቅዱስ መርቆሬዎስን አባት ለመነው። እርሱም በለመነው ጊዜ ክብር ይግባውና ጌታችን ተፈጥሯቸውን መልሶላቸው ገራሞች ሆኑ። ከዚህም በኋላ የቅዱስ መርቆሬዎስን አባት ንጉሱ ወስዶ ገዥና የሰራዊት አለቃ አድርጎ ሾመው። የውሻ አርአያ ያላቸው የሚታዘዙለት ነበረ፣ ከእርሳቸውም የተነሳ ሁሉም ይፈሩ ነበረ። ከዚህም በኋላ የቅዱስ መርቆሬዎስን አባት የሾመውን ንጉሥ ይወጋ ዘንድ ከሃዲ ንጉሥ ተነሳ። ንጉሡንም ከጦር ሰራዊት ጋር የቅዱስ መርቆሬዎስ አባት ወደ ጦርነት ላከው። ከሃዲው ንጉሥ ግን እነዚያን የውሻ አርአያ ያላቸውን አባብለውና ሸንግለው ወደ እርሱ ያመጧቸው ዘንድ ወታደሮቹን ላከ ባመጧቸውም ጊዜ ሃይማኖታቸውን ይለውጡ ዘንድ አብዝቶ ሸነገላቸው። ባልሰሙትም ጊዜ ሊያሰቃያቸው ጀመረ። አንዱ አምልጦ ሸሽቶ ወደ ጌታው ሄደ፣ ሁለተኛውም በሰማዕትነት ሞተ። ከጦር ሜዳም የቅዱስ መርቆሬዎስ አባት በተመለሰ ጊዜ ሚስቱንና ልጁን ፈለጋቸው፣ ግን አላገኛቸውም። ንጉሡ የእሱ ወገኖች ድል እንደሆኑ በሰማ ጊዜ የቅዱስ መርቆሬዎስ አባት መኰንኑ የሞተ መስሎት ነበርና የቅዱስ መርቆሬዎስን እናት ወስዶ ሊያገባት ፈለገ። ከንጉሱ ወታደሮቹም አንዱ ንጉሱ ያሰበውን በጽሞና ነገራት። እርሷም ይህንኑ ወታደር ከሀገር ውስጥ በስውር ያወጣት ዘንድ ለመነችው እና ከልጇ ከብፁዕ መርቆሬዎስ ጋር ወጥታ ወደ ሌላ ሀገር ሄደች። ንጉሱም ከእርሱ የሆነውን መኮንኑም የመርቆሬዎስን አባት ሚስቱን ለማግባት ማሰቡን እንዳይነግሩት አዘዘ። የውሻ መልኮችም ያላቸው ከእርሱ ጋር እንዳሉ የተቆጣም እንደሆነ እንደሚያመጣቸው አገሮችንም ያጠፋሉ ብሎ ይጠረጥራል እና ስለዚህም እጅግ ይፈራዋል። ከዚህም በኋላ ደግሞ በንጉሱ ላይ ጦርነት ተነሳ። የቅዱስ መርቆሬዎስም አባት ወደ ጦርነቱ ወጣ። በእግዚአብሔር ፈቃድም ይዘው ማረኩት፣ ወደ ሮሜም አቀረቡት። ንጉሱም ክርስቲያን ነበርና የተማረከው መኮንን ክርስቲያን መሆኑን ባወቀ ጊዜ አልገደለውም፣ በክብር አኖረው እንጂ እጅግም ወደደውና ከጥቂት ቀኖች በኋላ በመርዶሳውያን አገሮች ላይ ንጉሥ ወይም ገዢ አድርጎ ሾመው። ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስም ፈቃድ ሚስቱና ልጁ መርቆሬዎስ ወዳሉበት ሀገር ደረሰ። ሚስቱም በቤተ ክርስቲያን ደጃፍ ባየችው ጊዜ ባሏ እንደሆነ አወቀችው፣ እርሱ ግን አላወቃትም። አንዲት ዕለትም እርሱና ጭፍሮቹ ከእንግዳ ማረፊያ ቤት በወጡ ጊዜ ልጇን ቆሬዎስን ወስዳ የአማሩ የተወደዱ ልብሶችን አልብሳ ሂዶ ከመኮንኑ ፈረስ ላይ እንዲቀመጥ አዘዘችው። እርሱም አባቱ ነው። በተቀመጠ ጊዜ ጭፍሮቹ ይዘው ወደ መኮንኑ ፊት አቀረቡት። መኮንኑም ልጁ እንደሆነ አላወቀምና በእርሱ ላይ ተቆጣ። የመርቆሬዎስም እናት መጥታ ጌታ ሆይ፣ እኛ መጻተኞች ነን። አንተ መጻተኛ እንደሆንክ ባወቅኩ ጊዜ ልጅህ ሆኖ ልጄ ከአንተ ጋር እንዲሆን አሰብ አለችው! እርሱም ጠየቃት እንዴት እንደተሰደደች መረመራት። እርሷም ሚስቱ እንደሆነች ነገረችው፣ በዚያን ጊዜ አወቃት፣ ልጁንም መርቆሬዎስን አወቀው። እጅግም ደስ ብሏቸው እግዚአብሔርን አመሰገኑ። ያንንም የእንግዳ ማረፊያ ቤት ቤተ ክርስቲያን አደረጉት፣ እግዚአብሔርንም እያመሰገኑ በአንድነት ኖሩ። ከዚህም በኋላ አባቱና እናቱ በሞቱ ጊዜ ንጉሡ ቅዱስ መርቆሬዎስን ወስዶ በአባቱ ፈንታ በመርዶሳውያን ሀገር ላይ ሾመው። ቅዱስ መርቆሬዎስም መኮንኑ በተሾመ ጊዜ ያ ገጸ ከልብ ከእርሱ ጋር ነበረ፣ ወደ ጦርነትም አብሮት የሚወጣ ሆነ። ለመዋጋትም በሚሻ ጊዜ የቀድሞ የአራዊት የሆነ ተፈጥሮውን እግዚአብሔር ይመልስለት ነበር። ማንም ሊቋቋመው የሚችል የለም። ለቅዱስ መርቆሬዎስም ታላቅ የድል አድራጊነት ኃይል ተሰጠው፣ ዜናውም በሁሉ ቦታ ተሰማ፣ ከቤተ መንግስትም ሰዎች ከፍ ከፍ አለ። እንዲህም ሆነ፣ ያን ጊዜ በዚያን ወራት በሮሜ ሀገር ጣዖትን የሚያመልክ ዳኪዮስ የሚባል ንጉሥ አለ። ጠላቶቹም የበርበር ሰዎች ተነሱበት። እርሱም ከእርሳቸው ጋር ሊዋጋ ሰራዊቱን ሰብስቦ ወጣ። እነርሱ ግን እንደ ባህር አሸዋ ብዙ ነበሩ። ብዛታቸውን ባየ ጊዜ ደንግጦ እጅግ ፈራ። ቅዱስ መርቆሬዎስም እግዚአብሔር ያጠፋቸው ዘንድ በእጃችንም አሳልፎ ሊሰጣቸው አለውና አትፍራ አለው። ከዚህም በኋላ ቅዱስ መርቆሬዎስ የእግዚአብሔር መልአክ በውጊያው ውስጥ አየው። የተሳለ ሰይፍም በእጁ ውስጥ አለ። ያችንም ሰይፍ ሰጠውና እንዲህ አለው ጠላቶችን ድል ባደረክ ጊዜ ፈጣሪህ እግዚአብሔርን አስበው። ጠላቶቹንም ድል አድርጎ በሰላም ተመለሰ። መልአኩም ዳግመኛ ተገልጦለት ለምን የፈጣሪህን የእግዚአብሔርን ስመጥራት ረሳ አለው። ጦርነቱም ከተፈጸመ በኋላ ንጉሥ ዳኪዎስ ለጣዖታቱ ዕጣን በማሳረግ በዓልን ሊያደርግ ወደደ። ቅዱስ መርቆሬዎስም ለበዓል ማክበር አብሮት አልወጣም ወደ ቤቱ ሄደ እንጂ ሰዎችም ቅዱስ መርቆሬዎስ እንዳልመጣና ዕጣንን በማሳረግ እንዳልተባበረ አስረዱት። በዚያንም ጊዜ ንጉሥ መልክተኞችን ልኮ ቅዱስ መርቆሬዎስን ወደ እርሱ አስመጣው። በመዘግየቱም አድንቆ ለአማልክት ጣል ለማሳረግ ከእኔ ጋር ያልመጣ የኔን ፍቅር እንዴት ተውህ አለው። በዚያን ጊዜ ትጥቁንና ልብሱን ወረወረለትና ንጉሡን እንዲህ አለው እኔ ክብር ይግባውና ጌታዬ መድኃኒቴ ኢየሱስ ክርስቶስን አልክደውም፣ ለረከሱ አንተ ላቁምካቸው ጣዖታትም አልሰግድም። ንጉሥ ዳኪዎስም ይህን በሰማ ጊዜ እጅግ ተቆጣ። እርጥብ በሆኑ የሸመል በትሮች እንዲደበደቡ ታዘዘ። ሁለተኛም ከላም ቆዳ በተሰራ ጅራፍ ይገርፉት ዘንድ አዘዘ። ንጉሡ እንዳዘዘ ይህን ሁሉ አደረጉበት። በዚያን ጊዜ የአገር ሰዎች ስለ ቅዱስ መርቆሬዎስ እንዳይነሱበት ፈርቶ የቀጴዶቅያና የእስያ ክፍል ወደ ሆነች ወደ ቂሳሪያ በብረት ማሰሪያ አስሮ ላከው። በዚያም እንዲያሰቃዩት አዘዘ። ካሰቃዩትም በኋላ ንጉሥ ዳኪዎስ እንዳዘዘ ራሱን በሰይፍ ቆረጡትና ተጋድሎን ፈጽሞ በመንግሥተ ሰማያት የሕይወትን አክሊል ተቀበለ የማይጠፋ ሰማያዊ አክሊልን ተቀዳጅቶ ወደ ዘላለማዊ ሕይወት ከገባ በኋላ በዓለም ሁሉ አብያተ ክርስቲያናት ታነጹለት። እግዚአብሔርም ታላላቅ የሆኑ ድንቆች ተአምራቶችን በውስጣቸው ገለጠ። ከታምራቱም አንዱ ኡሊያኖስ በነገሰ ጊዜ ክብር ይግባውና ቤታችን ጌታችን መድኃኒታችን ኢየሱስ ክርስቶስን ካደ። በዚያም ወራት ቅዱስ ባስዲዮስ የቂሳሪያ ሊቀ ጳጳሳት ነበረ። ተአምራቱ በተጻፈበት መጽሐፍም እንደተጻፈ ምእመናን በጽኑ ስቃይ ኡልያኖስ ባሰቃየ ጊዜ መክሮ አስተምሮ ከስህተቱ ይመልሰው ዘንድ ቅዱስ ባስሌዎስ ወደ እርሱ መጣ። ኡሊያኖስም ቅዱስ ባስሌዎስን ባየው ጊዜ ክብር ይግባውና ጌታችንን ሰደበ፣ ቅዱስ ባስሌዎስንም አሰረው። በዚያም በእስር ቤት የቅዱስ መርቆሬዎስን ስዕል አይቶ በፊቱ ቅዱስ ባስሌዎስ ጸልየ፣ ስዕሉንም ከቦታው ታጣ። ያን ጊዜ ወደ ኡልያኖስ ሂዷልና በጦር ወግቶ ገደለውና ወዲያውኑ ወደ ቦታው ተመለሰ ከጦሩም አንደበት ደም ይንጠፈጠፍ ነበረ። ቅዱስ ባስሊዮስም ከሃዲ ኦሊያኖስን እንደገደለው አውቆ እንዲህ ብሎ ተናገረ፣ የክርስቶስ ምስክር ሆይ የእውነት ጸር የሆነ ኦሊያኖስን ገደልከውን? ያን ጊዜ አዎን እንደሚል ስዕሉ ራሱ ዘንበል አደረገ። ቅዱስ ባስሊዮስም ደስ ብሎት እግዚአብሔርን አመሰገነ። የዚህ የቅዱስ መርቆሬዎስ ሌላው ተአምር ከምስር ሀገር ከመሳፍንት ወገን የሆነ አንድ የእስላም ወጣት ነበረ። የእስላሞችንም ሕጋቸውንና መጽሐፍቶቻቸውን ተምሮ ተመራምሮ የሚያውቅ በአንዲት ዕለትም ወደ ባህር ዳርቻ በመንገድ ሲሄድ በመንገድ አልፎ ሲሄድ አንድ ያለበትን ሰው አገኘ። አስቀድሞ እስላም የነበረ አሁን የክርስትና ጥምቀትን የተጠመቀ የንጉሥ ጭፍሮችም ይዘውት ሊያቃጥሉት ጉርጓድን ምሰው በውስጡ ታላቅ እሳት አንድ ነው አዘጋጅተውለታል። ብዙዎች ሰዎችም ሲቃጠል ለማየት ተሰብስበው ነበረ። ያም የመስፍን ልጅ ወጣት እስላም ወደ ተፈረደበት ሰው ቀረብ ብሎ አንተ ከሃዲ ሰው ወደ ሲሆን ለመግባት ለምን ትሮጣለህ በኋላ በገሃነም ሰዓት ውስጥ ለመኖር አንተ እግዚአብሔርን ባለልጅ ታደርገዋለህና ሦስት አማልክትንም የምታምንህና ክፉ ነገር ነውና ይህን ስድብ ትተህ እኔን ስማኝ አለው። ያ የተፈረደበትም እንዲህ ብሎ መለሰለት እኛ የክርስቲያን ወገኖች ሦስት አማልክትን የምናመልክ ከሀድያን አይደለንም፣ አንድ አምላክን እናመልካለን እንጂ ይኸውም አብ ወልድ መንፈስ ቅዱስ ነው። ወልድ ከአባቱ ከእግዚአብሔር ልዩ አይደለም ራሱ ቃሉ ነው እንጂ መንፈስ ቅዱስም ሕይወቱ ነው። የሃይማኖታችን ምሥጢር ከእናንተ የተሠወረ ድንቅ ነው። ዛሬ ለአንተ ልብህ ጨለማ ነው፣ በውስጡ የሃይማኖት ብርሃን አልበራም። በኋላ ግን ልብህ በርቶልህ እንደ እኔ ስለ ክርስቶስ ስም በመጋደል መከራን ትቀበላለህ። ያም ወጣት እስላም በሰማው ጊዜ እጅግ ተቆጣ፣ ጫማውንም ከእግሮቹ አውልቆ አፉን፣ ፊቱን፣ ራሱን ጸፋው። ይህ የምትለው ከእኔ ዘንድ አይደረግም እያለ አብዝቶ አሰቃየው። የተከበረው ሰማዕትም ይህን ያልኩህን አስበህ የምትጸጸትበት ጊዜ አለህ አለው። በዚያን ጊዜ ራሱን በሰይፍ ቆርጠው ስጋውን በእሳት ማንደጃ ውስጥ ጨመሩት። ከዚያም በኋላ እሳቱ ከፍ ከፍ ብሎ እንደ ታላቅ አጥር ሆነ። የንጉስ ወታደሮችም እየጠበቁት ሶስት ቀን ኖረ። ከዚህም በኋላ ከቶ እሳት ምንም ሳይነካው እንደ ተፈተነ ወርቅ ሆኖ ስጋውን አገኙት። ይህንንም ለንጉሱ ነገሩት። እርሱም እንዲቀብሩ ታዘዘ። ያም ወጣት እስላም ግን እያዘነ ወደ ቤቱ ገባ። እርሱም ክርስቲያን እንደሚሆን ስለተናገረው ከሀዘኑ ብዛት የተነሳ የማይበላና የማይጠጣ ሆነ። እናቱና ወንድሞቹ ወደ እርሱ ተሰብስበው የማትበላ የማትጠጣ በአንተ ላይ የደረሰ ምንድን ነው? አሉት። ክብር ይግባውና ለጌታችን ለኢየሱስ ክርስቶስ ምስክር የሆነው የተናገረውን ነገራቸው። እነርሱም ይህ ሐሳች የተናገረውን ተወው በልባ አታስበው እያሉ አጽናኑት። እርሱ ግን ከቶ ምንም አልተጽናናም። በዚያም ወራት ወደ ነቢያቸው መቃብር በመሄድ የሚሽ ሰዎችን አይቶ ከእሳቸው ጋር መሄድ እፈልጋለሁ ብሎ ለአባቱ ነገረው። አባቱም እጅግ ደስ ብሎት የሚበቃውን ያህል የወርቅ ዲናር ሰጠው። ለወዳጁም አደራ ብሎ ሰጠውና አብሮት ሄደ። በሌሊትም ሲጓዙ እነሆ ብርሃን የለበሰ አረጋዊ መነኩሴ ተገለጸለት። በፊቱም ቁሞ ትድን ዘንድ እና ተከተለኝ አለው እንዲህም እንዲሁም ሁለተኛ ሁለተኛና ሶስተኛ ተገልጦ ተናገረው። በደረሱም ጊዜ ስራቸውን ፈጽመው ወደ አገራቸው ተመለሱ። ሰባት ቀንም ያህል ተጓዙ። እነርሱም በሌሊት ሲጓዙ ስለ ስጋዊ ግዳት ያ ወጣት ከገመል ላይ ወርዶ ለመጸዳዳት ዘወር አለ። ባልንጀሮቹም በበረሃ ውስጥ ትተውት ሄዱ፣ ከእሳቸውም ጋር የሚጓዝ መስሏቸዋልና። በተነሳም ጊዜ ተቅበዘበዘ፣ ወዴት እንደሚሄድ አላወቀምና እና አራዊትም እንዳይበላው ፈርቶ ደነገጠ። በዚያን ጊዜ በምስር ሀገር በአባቱ ቤት አቅራቢ ያለች የሰማይቱ የቅዱስ መርቆሬዎስን ቤተክርስቲያን አስታውሶ በልቡ እንዲህ አለ። ሰዎች ሁሉ በእርሷ ዘንድ እየተሳሉ ይፈጸምላቸዋል። በዚያም ጊዜ የክርስቶስ ምስክር መርቆሬዎስ ወይ በዚህ በረሃ ካሉ አራዊት አፍ በዛሬዋ ሌሊት ካዳንከኝና ያለጥፋትም ካወጣኝ እኔ ክርስቲያን እሆናለሁ ብሎ ያውኑ መልኩ የሚያምር ጎልማሳ የከበረ ልብስ የለበሰና የወርቅ መታጠቂያ በወገቡ የታጠቀ በፈረስ ተቀምጦ ወደ እርሱ መጣና አንተ ከወዴት ነህ እንዴት በዚህ በረሃ ውስጥ ጠፋህ አለው። ወጣቱም ስለ ሥጋ ግዳጅ ከገመድ ላይ ወረዱ፣ ባልንጀሮቼ ትተውኝ ሄዱ አለው። ባለፈረሱም ና በኋላ በፈረሱ ላይ ተፈናጠጥ አለው። በዚያን ጊዜ ወደ አየር በረረ በምስር አገር ወዳለች የቅዱስ መርቆሬዎስ ቤተክርስቲያንም እንደ ዓይነ ጥቅሻ አደረሰውና እንደተዘጋች በውስጧም አስገባው። ከፈረሱም ላይ አውርዶ በዚህ አቆመው። ወደ መጋረጃ ውስጥም ገብቶ ከእርሱ ተሰወረ። የቤተክርስቲያኑ መጋቢ በሌሊት በወጣ ጊዜ ቤተክርስቲያኒቱን ከፍቶ ሲገባ ይህን ወጣት ከመካከል ቆሞ አገኘው። ደንግጦ ሊጮህ ፈለገ ጠቀሰውና ወደ እኔ ዝም በለህና አለው ወደ እርሱም ሲቀርብ ይህች ቦታ የማናት አለው የቤተክርስቲያን መጋቢም ይህች በምስር ሀገር ያለች የቅዱስ መቆሪስ ቤተክርስቲያን ናት አንተን ግን ልቡ እንደጠፋ ሰው ስትናገር አይሃለው ከዚህ ምን አመጣ አሁንም ንገረኝ አለው ወጣቱም እንዲህ ብሎ መለሰለት። ልቤ እንዴት አይጠፋ እኔ በዛሬው ሌሊት በእገሌ በረሃ ሳለው ፈረስ ላይ የተቀመጠ ሰው ተገለጠልኝና ከኋላው በፈረሱ አፈናጥጠኝ ከዚህም አድርሶ ተወኝ አለው። መጋቢውም የዚያችን በረሃ ስም በሰማ ጊዜ አደነቀ እንዲህም አለው ልብ ጠፍቷል በማለት መልካም የተናገርኩ አይደለምን? የምትናገረውን አታውቅምና የዚያ በረሃ መጠኑ የሀያ ሁለት ቀን ጉዞ የሚያስጉዝ ስለሆነ በእርግጥ አንተ ወንበዴ ነህ፣ የቅዱሱ ሰማይት መርቆሬዎስን ኃይል ያለ ገመድ አስሮሃል አለው የዚህን ዓለም ክብር ንቆ የተወ ክብር ይግባውና ስለ ክርስቶስ ስም ከሃዲዎች ጽኑ ስቃይ አሰቃይተው የገደሉት ክርስቶስም በመንግስቱ ውስጥ የተቀበለው በቦታዎች ሁሉ አብያተ ክርስቲያናት የታነጹለት በውስጣቸውም እግዚአብሔርን ያመሰግኑታል። እርሱ መርቆሬዎስ ለተማጸንበት ሁሉ ይማልዳልና ድንቆች የሆኑ ታላላቅ ታምራቶች ይደረጋልና። ያም ወጣት መጋቢውን መልኩ እንዴት ነው? ምን ይመስላል አለው። መጋቢውም አካሉ አንተን ይመስላል አለው። ይህንንም ብሎት ወደ ስዕሉ ወስዶ ገልጦ አሳየው ወጣቱን በእገሌ በረሃ የታየኝ በእውነት ይህ ነው። በፈረሱ ላይ አፈናጥጦ ወደዚህ ያደረሰኝ ይህ ነው። እነሆ ታጥቋት በወገቡ ላይ ያየኋት የወርቅ መታጠቂያውም መታጠቂያም ይችናት። ስማይ ልንገር እኔ በዚች ሀገር የምኖር አባቴ ስሙ ረጋ የሚባል መስፍን የሆነ እስላም የሆን ሰው ነኝ። ክርስቲያንም ለመሆን ይቺ ምልክት ትበቃኛለች። አሁንም በቦታ ውስጥ ሰውረኝ፣ ለማንም ስራዬን አትግለት፣ የክርስትና ትምህርት አስተምሮ የእግዚአብሔር መንገድ የሚመራኝን አምጣልኝ አለው። እርሱም ያለውን ሁሉ አደረገለት፣ የክርስትና ጥምቀትንም አጠመቀው። ከዚህም በኋላ ወደ ነቢያቸው መቃብር ይሄዱ እኒያ እስላሞች በአንድ ወራቸው ደረሱ። ዘመዶቻቸውም ሊቀበሏቸው ወጥቶ ይህን ወጣት የመስፍን ልጅ ግን አላገኙትም። አባቱም አደራ ያስጠበቀውን ወዳጁም በጠየቀው ጊዜ እርሱ በበረሃው ውስጥ ቀርቶ እንደጠፋ እያለቀሰ ነገረው። አባቱም በሰማ ጊዜ ልብሱን ቀዶ አለቀሰ። እንዲሁም ቤተሰቦቹ ሁሉ አርባ ቀኖች ያህል አለቀሱለት። ከዚህም በኋላ በጠዋት ከቤተ ክርስቲያን ሲወጣ ይህን ክርስቲያን የሆነ ወጣት አንድ እስላም አየው። ወደ ወላጆቹም ሄዶ እንዲህ ብሎ ነገራቸው ልጃችሁ በበረሃ ውስጥ የሞተ ከሆነ በመርቆሬዎስ ቤተክርስቲያን ደጅ ያየሁት እርሱን ባልመሰለኝ ነበረ። እስቲ ሂዳችሁ አረጋግጡ። በሰሙም ጊዜ በስውር ሂደው ፈለጉት፣ አግኝተውትም ይዘውት ወሰዱት። እንዲህም አሉት በወገኖቻችን መካከል ልታሳፍረን ይህ የሰራሃው ምንድን ነው አሉት። እርሱም እኔ በሕያው እግዚአብሔር ልጅ በጌታዬና በፈጣሪ በኢየሱስ ክርስቶስ የማምን ክርስቲያን ነኝ ብሎ መለሰላቸው። ይህንን ሲል ታላቅ ስቃይን አሰቃይተው ከጨለማ ጉድጓድ ውስጥ ጣሉት። ሽንታቸውን በላዩ እየደፉ የቤት ጥራጊ እያፈሰሱበት ያለ መብልና ያለ መጠጥ በዚያ ሰባት ቀንና ሌሊት ኖረ። እናቱ ግን ቀንም ሌሊትም በላዩ የምታለቅሶ ነች። ከልቅሷ ብዛት የተነሳ ከጉድጓድ አውጥተው እኛ ወደ ማናይህ ቦታ ሂድ አሉት። ወዲያውኑ ወደ አስቄትስ ገዳም ሂዶ በዚያ እያገለገለ እየተጋደለ ሁለት ዓመት ኖረ። ከዚያ በኋላ በላዩ የትንቢት ጸጋ ያደረበት አንድ መነኮስ ወደ ምስር ከተማ ሂደህ ሃይማኖትን ከምትገልጽ በቀር በዚህ መኖር ለአንተ አይጠቅምህም አለው። ወዲያውኑ ተረስቶ ወደ ምስር ከተማ ሄደ። አባቱን ባየው ጊዜ ሐኪም ወደሚባል ንጉሥ ወስዶ ይህ ልጃችን ነበረ የእስልምና ሃይማኖት ትቶ ወደ ክርስቲያን ሃይማኖት ገብቷል አለው። ንጉሱም ስለ አንተ የሚናገሩት እውነት ነውን አለው። እርሱም በበረሃ ውስጥ ሳለ በሌሊት ቅዱስ መርቆሬዎስ እንደተገለጸለት ከእርሱም ጋር በፈረስ እንዳስቀመጠው በምስር ሀገር ወዳለች ቤተክርስቲያንም የሀያ ሁለት ቀን መንገድ እንደ አይነ ጥቅሻ አድርሶ ከውስጧ እንዳስገባው ስዕሉንም አይቶ ያመጣው እርሱ መሆኑን እንደተረዳ ለንጉሱ ነገረው። ንጉሱም በሰማ ጊዜ እጅግ አደነቀ፣ ታላቅ ፍርሃትም አደረበት። አደርግል ዘንድ የምትሻውን ለምነኝ አለው። እርሱም በቅዱስ መርቆሬዎስ ስም ዳግመኛ በመላእክት አለቃ በቅዱስ ሚካኤል ስም ቤተ ክርስቲያን እንድሰራ ታዝልኝ ዘንድ ሻለሁ አለው። ንጉሱም በአስቸኳይ እንዲታነጹለት አዘዘለት። በውስጣቸውም ታላላቅ የሆኑ ድንቅ ታምራት ተገለጡ። እርሱም አበምኔት ሆኖ ወደ እርሱ ብዙዎች መነኮሳትን ተሰበሰቡ። ሁለት ድርሳናትንም ደረሰ። ከሃዲያንንም አስተብሮ ወደ ቀናች ሃይማኖት መለሳቸው። እግዚአብሔርንም አገልግሎ በሰላም አረፈ። ለዚህ መነኮስ የክርስትና ጥምቀትን በተቀበለ ጊዜ ያወጡለት ስም ዮሐንስ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ መርቆሬዎስ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ሕዳር 26 በዚች ዕለት ቅዱስ ቢላሪያኖስ ሚስቱ ኪልቅያና እህቱ ታቱስ ቢያ በሰማዕትነት አረፉ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሕዳር 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ መርቆሬዎስ ሰማዕት፣ ቅዱሳን ታቦትና ኖህ ወላጆቹ፣ ቅዱስ ሮማኖስ። ወርሃዊ በዓላት አቡነ አቢብ ወይም አባቡላ፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከረዙን ሰማይት፣ ቅዱስ ዱማዲዮስ ሶሪያዊ፣ ቅዱስ አቡፋና ጻድቅ፣ ታላቁ አባ ቢጻሪዮን። የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎቹም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወይኒ ተፈተኑ። በድንጋይም ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ ሁሉንም እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና የሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን 11 ከቁጥር 35 የሰማነውን በልቦናችን ያሳድርብን። ከሀያሉ ከፈጣኑ ከቅዱስ መርቆሬዎስ በረከት ረዴት ያሳትፈን ከበረሃ ውስጥ አውጥቶ በክብር ወደ ቤተክርስቲያኑ ያደረሰው ከክህደት መልሶ ወደ ብርሃን መንገድ የመራው የጻድቁ አባታችን የመነኮስ ዮሐንስ በረከቱ ረድኤቱ በእኛ ላይ ይደርብን። ከፈጣኑ ሰማያት በረከት እንዲያሳትፈን የአምላካችን ቅዱስ ፈቃድ ይሆንልን። ከታዘዘ እሳት ከነደደ መቅሰፍት ያድነን። በጸሎታቸው አስቡን አትርሱን። ያሉትን በያሉበት ያስብልን፣ ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። ወርሃ ጾሙን በሰላም እንዳስጀመረን በሰላም አስፈጽሞ ለብርሃነ ልደቱ ጥምቀቱ በሰላም ያድርሰን።